እስኪ ስምህን አስተዋውቀ፣ ስም ማን ነው? እንግዲህ ስሜ ትክክለኛ ስሜ ዳግም ታሪኩ እባላለሁ፣ ጀስት በካራክተር ስሜ ደግሞ ቅዱስ። የት ነው የተወለድከው? ተወልጄ ያደግኩት አዲስ አበባ ነው፣ በተለምዶ ስሙ መርካቶ ወይም ደግሞ አብነት የሚባል ሰፈር እዛ ነው ተወልጄ ያደግኩት። ትምህርት ቤቱን እንኳን ዘርዘር ያልጨርስ፣ ብዙ ትምህርት ቤት ነው የተማርኩት አንድ ትምህርት ቤት ቋሚ ትምህርት ቤት የለኝም። ግን ደግሞ ከየትኛውም ታይም በላይ ባልቻና ኦሜጋ የተማርኩባቸውን ታይሞች መቼ ማረሳቸው። ቅዱስ አፍራፍ ቅል ላይ እንዴት ካስት ተደረገ? ቲክታክ ላይ ምናምን በማሳያቸው አክቲንግ ቪዲዮዎች በእነሱ መጥተው ራሳቸው ሚን ካስት አርገናል ምናምን ነገር ይሉኛል ብዬ ጠብቄ ነበር። ደግሞም ያልኩት ነገርን አደረግኩት አስታውሳለሁ። ፕሮዳክሽን ማናጀሩ ሲደውልኝ ገና ከእንቅልፌ እሱ ነው የቀሰቀሰኝ መንቀልፍ ልቤ ነው። ሄሎ አልኩት ምናምን ነገር፣ ካፍላ ፍቅር ነው የምንደውልልህ፣ ፕሮዳክሽን ማናጀሩ ነው። ካስታርገን ነበር የሚመችህ ከሆነ አለ። ኦኬ ዳዊት፣ እስኪ ስምን አስተዋውቀን። ስሜ መለስ ጸጊ ይባላል። የካራክተር ስሜ ደግሞ ዳዊት ይባላል። ኦኬ፣ አፍላ ፍቅር ላይ ምን አይነት ገጠመኝ አለህ? ገጠመኝ ከሶሲ ጋር ስንሰራ ስትስመኝ በጣም ነበር ምሽኮሮ መሆና እሱ ገጠመኛለ። ሌላዎችን እንኳን አላስታውሳችሁም። ይህ ሀበሻ ስንባል በጣም ከባዶች ላይክ ለማድረግ ሰብስክራይብ ለማድረግ ሼር ለማድረግ በተለይ በተለይ ላይክ ብታደርግ ቆይ ምን ይጎዳቸዋል? ምን ይወጣል? ዳንታሞ ትክክለኛ ስም ማለት ነው። ስሜ አሸናፊ ወርቅ እባላለሁ። ኦር ካራክተር ደግሞ ዳንታሞ። በአፍላ ፍቅር ቆይታ ምን ገጠመኛለ? ከአፍላ ፍቅር ከጀመርኩ በኋላ የገጠመኝ ክፍል አገር እየሄድኩ አንድ ታክሲ ላይ ራሱን ወይ እሱ አይደለም ራሱን እሱ አይደለም በሚለው ሲከራከሩ ራሴ ነው ብዬ ስነግራቸው አላመኑኝም። ከዛ ፎቶ በደንጸይን አምኖ በፎቶን እንነሳ የሚባል ድረስ ደረጃ ራሱ ደርሶ ነበርና ስለመሸብኝ በዛው አልተነሳም። በዚህ ምክንያት ነው የቀረ ነው። እስኪ እራስን አስተዋውቀን ስም ማና? መጀመሪያ አመሰግናለሁ። ስሜ በትረሙስ ይባላል። በካራክተር ስሜ ደግሞ ዘላለም አፍላ ፍቅርን እንዴት ነው ልትወደው የቻልክ? ማለት እንዴት ነው ልትከታተለው የቻልክ? አፍላ ፍቅርን እኔ በጣም የወደድኩበት ምክንያት ደግሞ በሚኪና በአቡሻ እና በፒሪ ማለት በደንባሪት ፒሪ ስለሙላት በዛ በፒሪ ስለቦኳት ነው እና በእነሱ ምክንያት ደግሞ አፍላ ፍቅርን በጣም ወድጀዋለሁ። አፍላ ፍቅርን እንዴት ነው የምትከታተለው? ማለት የማን ካራክተር ይመች ነበር ከአፍላ ፍቅር ላይ መስራት ተፈልገው የነበረውም የምመኘውም አሁን ወደፊትም የሚኪን ካራክተር በጣም ነው የምወደው ሙዱም ሁሉ ነገር ደስ ስለሚለኝ የሚኪ ካራክተር ብቻው ደስ ይለኝ ነበር። በአፍላ ፍቅር ቆይታ ምን አይነት ገጠመኝ አለ? ገጠመኝ እንግዲህ በጣም ብዙ ገጠመኝ ቻሉኝ፣ ግን ስል በጣም እኔ ውስጤ የማይቀሩ አፍላ ፍቅር ልሰራ ጠዋት ስወጣ የመኪና አደጋ አጋጥሞ ነበር መኪናችን፣ ግን በፈጣሪ ምሕረት ተረፌ ከገባሁ በኋላ አፍላ ፍቅር ማታም ወደ ቤት ስሄድ ደግሞ መኪና አደጋ አጋጥሞ ከዛ ማተርፍ ያለው ና መቼም የማረሰው ገጠመኝ ይሄ ነው በአፍላ ፍቅር ስም ማን ነው? እስኪ ስምን አስተዋውቀን። አይሳነ ታደርገኝ ይባላለሁ፣ ወይም ደግሞ ለማነቅነቅ ቆይታ አፍላ ፍቅር ቆይታ ገጠመኝ አለ? ገጠመኝ ከተባለ ብዙ ነገር ይገጥማል፣ ማይገጥሙም ይገጥማል። ብቻ ግን እኔ ብዙ ባይሆንም አሉ አንዳንድ ገጠመኞች። ግን መቼም ማረሰው የሆነች ልጅ ናት እና መንገድ ላይ እየሄድኩ እያለ አዲስ አበባ ውስጥ ከዛ ከኋላ መታለጥፍ ስታደርገኝ አንድ ሁለት ዙር መዞር ነበር ይሄ ቅርኝና ግራ ገብቶኝ ምን አይነት ጸብ ነው ብዬ ዞር ስም ማና እስኪ ራስን አስተዋውቀን የብርክን የብሩክን ካራክተር የሚጫወተው ተዋናይ ነኝ ስምሽ ማና እስኪ ራስሽን አስተዋውቂ ትክክለኛ ስሜ ፍቅር ሰጡ ነው የካራክተር ስሜ ደግሞ ቤዛ ካፍላ ፍቅር ቆይታሽ ምን ገጠመኛለሽ ገጠመኝ ጃ እስካሁን እንዲህ የምለው ገጠመኝ የለኝም ግን በቃ ፍቅር የሚባለው ስሜት ተረስቶ ቤዛ ሆኛለ። ቤዛ ሲባል ምናምን ዞራ ትግስት ሀይሌ ትባላለች ቆንጆ ነው። ካፍላ ፍቅር የማን ካራክተር ግን ይመችሻል? አሁን ካሉት ምንም ጥርጥር የለውም። የቤዛን ካራክተር በጣም ነው መወዳት። በጣም ደስ ይለኛል። ቤዚቲ ምናምን አክቲንጓም ደስ ይለኛል። የገጸ ባህሪዋም ጉዳይ በጣም ነው የምወዳው። የቤዚቲን ካራክተር በጣም ሀና። ትክክለኛ ስምሽ ማን ነው? ሀዊ ለሜሳ ነኝ ወይም ቅድስት በካራክተር ስሜ ደግሞ ሀና። አፍላ ፍቅር በምትሰሪበት ጊዜ ይህ ነው የምትይው ገጠመኛለሽ? ፍል 46 ላይ የዞቢ እናት ቤት መጥቶ የቆነጠጡኝ ሰአት ማለት ነው። የዛን ሰአት እኔ አልቻልኩም ነበር ማለት የሚናገሩት ነገር በጣም ነበር የሚከብደው እና እኔ መስራት አልቻልኩም ነበር። በጣም እየሳኩኝ ነበር እና በጣም ትንሽ ሰአት ናት የምትወስደው፣ ግን በጣም ረጅም ሰአት ነበር የወሰደብን ምክንያቱም እኔ በጣም እየሳኩኝ ነበር፣ መስራት አቅቶ ማለት ነው። ቀስቴ፣ ቀስቴ ትክክለኛ ስም ልዑል ዳንኤል ወይም ደግሞ ቀስቴ። ቀስቴ ማለት አፍላፍቅል ላይ የምሰረው ካራክተር ነው። ያው ቀስቴ አብዛኞቹ እንደምታውቀው ዱርዬ ነው፣ አፍቃሪ ነው፣ ለሚወዳቸው ሰዎች ከፊት የሚቆም እስሚል ካራክተር ነው። የት ነው የተወለድከው? ያው እንደማንም ኢትዮጵያዊ ነው ያደግሁት፣ ያው ፒያሳ ነው ሪ በክንቱ ነው የተወለድኩት ያደጉት ደግሞ ደቡብ ጎንደር ነው። ማደራ ማርያም ትባል ልዩ ከተማ ሶ በቃ እንደ ማንኛውም ተምሬ አስራሁለተኛ ክፍል ውጤት ቃፍቶብኝ ወደ አርት ገቡ። ወደ ፊልም ሙያ እንዴት ገባ? የፊልም ሙያ ፊልም ብዙ አለም ነበር ና ውስጥ ዘጠኛ ክፍል አስረኛ ክፍል ያለ ምስል ያዩት ነው። የሆነ ፊልም አየውና ትንሽ ነሸጥ አድርገኝና ከዛ እንደ ቀልድ ወደ አርት ገቡ። የመጀመሪያ ፊልምህ ምን ነበር? የመጀመሪያ ፊልም እንደ አጋጣሚው በጣም ከትልቅ ባለሙያዎች ጋር የሰራውት ከነ ድሎር ጣሰው እና እንዲሁም ደግሞ የቅድስት ልማ ፊልም ነበር ጀስቲስ። እንደውም አሁን አብሻሉ ተግበሪያ ላይ ይታያልና ከትላልቅ ባለሙያ ጋር እግዚአብሔር ፈቅዶ የሰራት እና በጣም ቆንጆ ፊልም ነው። ሁላችሁም ይት ውድ ኢትዮ ፋርማ አካዳሚ ቻናል ተከታታዮች በቀጣይ የቀሪዎችን የአፍላ ፍቅር ተዋናዮች ትክክለኛ ስምና ቦታቸውን ከራሳቸው አንደበት የምናስተምጣቸው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ላይክ፣ ሸር፣ ቻናሉ ሰብስክራይብ ማድረግ